ይሄ ነገር የነብያችን ሰለላሁ ዐለይሂ ወሰለም ቀድማያት የሐሽም ነው የመካ ሕዝቦች ሆይ እኔ ሐሽም ነኝ የዐብዱ መናፍ ልጅ እናም እኛ የአላህ ቤት ጠባቂዎች ነን በተከክሉ ነትክኔ አልከው እኛ የአላህ ቤት ጠባቂዎች ነን ማንም ሰው አይዳፈርም የእኛን ቅፍለት ማቆም የሚችል ይሄ ነገር ስለ ሱረቱልቁረይሽ ነው

ነገር ግን በሕይወታችን እንደዚህ አይነት እድሎች በጣም ትንሽ ናቸው። ይሄንን የሚነግራለኛ ሱረቱል ቁረይሽ ምንድን ነው ለመሆኑ? አላሁ ተዓላስ ይህንን ሱራ ለምን አወረደው? ቁረይሾች በሀብቶቻቸው በጣም ይጎርሩ ነበር። ነገር ግን አላሁ ተዓላ አስታወሳቸው ይሄን ሁሉ ነገር እሱ እንደሰጣቸው። ሱረቱል ቁረይሽ የወረደበት ከጀርባው ምን ታሪክ ይዟል? እናም እነማን ናቸው? አምር አልዑላ ወይም ሐሽም ታስታውሳለህ? በነቢያችን ቅድመ አያት የሐሽም ጊዜ በነበረበት ወቅት እኔ ነበርኩ። እናም እንዴት የቁረይሽ ጎሳ ራስ ወዳድ ሆኑ? አላሁ ተዓላ እነሱን ምሳሌ አድርጎ ቁርአን ውስጥ እስከ ወዳኛው እንዲታወሱ አደረጋቸው። ከመካ መልእክት ተልኳል። አላሁ ተዓላ የቁረይሾች ጎሳን ገፍላ ለሰው ልጆች መማሪያ እንዲሆን አድርጓቸዋል። አስተጉፍሩላህ። ዋናውና አስፈላጊው ደግሞ ከአንድ ሺህ አራት መቶ ዓመት በፊት የወረደችው ሱራ ዛሬ ካለው ከኛ ሕይወት ጋር ምን ያገናኘዋል? እናውቃለን በዚህ ቪዲዮ። በይት አለዚ አጥዓመሁም ታዋቂዎች እንደሚሉት ሱረቱል ቁረይሽ የወረደው መካ ላይ በዛን ጊዜ ነበር። የቁረይሽ ከበርቴዎች በሀብታቸው እጅግ በጣም ጎርረው ረሱላችንን ሰለላሁ ላሁ ዓለይሂ ወሰለም መቃወም ሲጀምሩ፣ እናንተ የበኖ ሐሽም ህዝቦች፣ አንድ ነገር እኔ ሊገባኝ አልቻለም። ምን አይነት ነገር አቡ ሐከም? ምንድን ያልገባህ አንተ? እኔ ሊገባኝ አልቻለው። አላህ ነብይ መምረጥ ከፈለገ ከቁረይሾች ውስጥ ሀብታም የሆነውን ሰው ለምን አልመረጠም? ሙሉ መካ ላይ የበኑ ሐሽም ይሄን እረኛ ልጅ ነው እንዴ ያገኘው? እሱ እውነት ብለሃል። አላህ አንድን ባለ ሀብት ነበር ነብይ ማድረግ የነበረበት። ያኔ ትዕቢታቸውና ጉራቸው ከልክ በላይ ሲያልፍ፣ ያን ጊዜ አላሁ ስብሓነሁ ተዓላ ሊያስታውሳቸው ብሎ ምን አቅም አላቸው? ምንስ ቦታ አላቸው እነሱ ለማለት አላሁ ተዓላ ሱረቱል ቁረይሽን አወረደ። ሙሐመድ በሁሉም ቦታ መልስ እያሳጣን ነው ያለው አሁን ደግሞ እኛን ቁሬሾችን ተቃውሞ አዲስ ግጥም አመጣብን እንዲህም እያለን ነው እኛን አመስጋኞች አይደላችሁም ምናልባትም እውነቱን ነው እያለ ያለው አስበው እስቲ ምናልካንተ እኔ ላስብ ይሄንን አትርሳ እኛ ተራ ሰዎች ሳንሆን የቁሬሽ ከበርቴዎች ነን ያንን ጊዜ ረሳህ እንዴ መካ በራብ የተመታች ጊዜ ድርቅ በድርቅ የሆነ ጊዜ ይሄ ነገርም በሙሐመድ ሰለላሁ ዐለይሂ ወሰለም ቅድመ አያት በሐሽም ጊዜ ነበረ። ይሄ ጊዜ ማለት ድርቅ በድርቅ የሆነች ጊዜ ነበረ። መካ የሕዝብ ቁጥሩም አናሳ ነበረ። ቢሆንም ግን ሰዎች በራብ በጣም ተጨንቀው ነበር። የሚተነፍሱት ትንፋሽ ጥያቄ ነበር ለነሱ። ይሄ ጊዜ ማለት ኢብራሂም አለይሂ ሰላም ያስተማራቸውን ተውሂድ የረሱበት ጊዜ ነበር። መካ የባዕድ አምልኮና የጣዖታት ቤት ሆና ነበረ። በከአባ ውስጥና ውጭ 360 ጣዖታትን አቁመው ነበር። ቀንና ማታም እነዚህን ጣዖታትን ነበር የሚያመልኩ አላህ ድረስ ንግግራቸውን የሚያደርሱበት መንገድም አድርገው ነበር። አንተውበል እባክህ ዱዓይን አድርስልኝ። አንተ ወበል ልጆቼ በረሃብ እየሞቱብኝ ነው። ህዘንልኝ ህዘን ይሄ ጊዜ ማለት በጣም አስቸጋሪ ነበር። ሰዎች በህልማቸው እንኳን ቂጣ ነበር የሚታያቸው። ትላንት ማታኔ በህልሜ ሁለታችን ቁጭ ብለን ሆዳችን እስኪ ጠግብ ቂጣ በላንና ከዛም ዘና ብለን ውሃችንን ጠጣን። ጊዜውም በፍጥነት ነጎደ። የመካ ሰዎችም ጣዖታትን ማምለክን ቀጠሉበት። ቀንና ማታም ጣዖታትን ይለምናሉ፣ ይማጸናሉ፣ ለነሱም ይሰግዳሉ። ዱዓችንን ጌታችን ድረስ አድርስልን፣ የውበልስም ከፍ ይበልልን። ነገር ግን የትኛውም ጣዖታቸው ሊሰራላቸው አልቻለም። ቀስ በቀስም የሰው ልጆችና እንስሳቶች መሞት ጀመሩ። ከዛም አንድ ተስፋ መጣ። አንድ ድምፅ ተነሳ። እንዴ ይሄ ማን ነው? ዐብዱላህ ሐሺም፣ የካዕባ አስተዳዳሪ እየመጣ ነው። ሐሽም ሩቅ ቦታ ድረስ በመጓዝ ለራሱ ህዝቦች የሚበላና የሚጠጣ ይዞላቸው ይመጣ ነበር። ለንም ተምር ስጠኝ፣ ለተጠሙትም ውሃ ይሰጣቸው ነበር። ለተራቡትም ቂጣን እየቆረሰ ይመግብ ነበር። ለራሱ ህዝቦች ቀንና ማታ ሳይደክም ሰራ። ነገር ግን የረሃብ ደመናው እንዳጠላ ነበር። ሐሽም ትንሽ ቀናቶችን እንኳን እናሳልፋለን ነገር ግን ከስር መሰረቱ ይህን መፍትሄ ማፈላለግ አለብህ ሙሉ በሙሉ መፍትሄ ማለትም መካ እንደዚህ አይነት መድኃኒት እንደዚህ አይነት መፍትሄ ያስፈልጋት ነበረ ከዚህ ረሃብ የሚወጡበት እስከ መጨረሻው የሚያበቃበት ሐሽምም ጠዋትና ማታ ፕላን ማውጣት ጀመረ ለህዝቦቹም ሲለፋ ጣረ ታላላቅ ሰዎችንም እየሄደ ማማከርም ጀመረ ምናልባትም የሆነ መንገድ የሆነ መፍትሄ ካገኘው በሚል እኔ ህዝቦችን እንደዚሁ ነው ማየት አልፈልግም እናንተ የመካ ታላላቅ ሽማግሌ ሰዎች ናችሁ፣ የሆነ መንገድ ጠቁሙኝ። ነገር ግን የትኞቹን ከዚህ ችግር የሚወጣበትን መንገድ አላሳዩትም። እኛ ምንም ሊገባን አልቻለም። እንዴት አድርገን እንወጣ ከዚህ ችግር? ስለዚህ አካባቢ ሁኔታ እኳን ተታውቃለህ። መካ አሸዋማ ክልል ነበረች። አትክልት አይበቅልበት፣ እንዲሁም ፍራፍሬ አይበቅል። መሬቱ ወርቅ አያውቅ፣ አልማዝ አያውቅ፣ በአራቱ አቅጣጫ የአሸዋ ክምር ብቻ። እናም ጭብጥ የማይሞሉ የተራቡ ህዝቦች ምንስ ያድርጉ? ጊዜውም እንዲሁ ነጎደ። አላቅም ብቻ ስንት ህይወቶች ወደ ሞት እንደተሸጋገሩ ሐሽምም ጭንቀትና ሐሳብ ውስጥ ሰመጠ። ከዛም አንድ ቀን ይህንን ሐሳብ አሰበ። የመካ ሰዎች ትልቁ ኃይላቸው እኮ የአላህ ቤት ካዕባ ነው። ለምንድ ነው መጀመሪያ ይህንን ያላሰብኩት? ይሄማ እኮ በጣም ትልቁ ኃይላችንና ጉልበታችን ነው። የዚህን ካዕባ ስም በመጠቀም ከመካ ለመጀመሪያ ጊዜ ለንግድ ተንቀሳቀሱ። ህዝቦቼ ሆይ እኛ መነገድ እንጀምራለን፣ በብርዳማ ወቅት ወደ የመን ሄደን እነግዳለን። በሞቃታማ ጊዜ ደግሞ ወደ ሶሪያ በመሄድ እነግዳለን። ይገርማል! ይህንን ነገር እኮ አስበነው አናውቅም ነበር። ይህንን አዋጅ እንደሰሙ የመካ ህዝቦች ግራ ተጋቡ። እስከ ዛሬ ድረስ ማናቸውም ይሄንን አላሰቡም ነበር። የሐሽም ይህኛው አዋጁ የሞት መልእክት አዘል ነገርን መሰላቸው። ይሄ እንደዚህ አይነት ነገር አይመስልም ልክ የራሳችንን ሞት በራሳችን እጅ እንደምንጠራ። አዎ በትክክል እብደት ነው እብደት ነው። ልክ እንደ መሸ ሽፍታዎች ንብረቶቻችን ይዘርፉናል፣ እኛንም ይገድሉናል። የሕዝቦቹን ይህን ንግግር ሰምቶ ሐሽምም ፈገግ አለ። ለሁላቸው ማስረዳትም ጀመረ። ምንም የሚያስጨንቃችሁ ነገር የለም፣ እኛ የአላህ ቤት ጠባቂዎች ስለሆን ማንም ሰው እኛን አይነካንም አይዳፈረንም አላቸው። በትክክል እውነቱን ነው ያለው፣ ሐሽም እውነቱን ነው ያለው። እኛን ማንም በእጁ አይነካንም፣ ምክንያቱም እኛ ቁረይሾች ነን። ያን ጊዜ ከአባ ውስጥና ውጭ 360 ጣዖታትን አቁመው ነበር። ጣዖቱም ከተለያየ ጎሳና ከተለያየ ሰፈር የመጣ ነበር። የእያንዳንዱ ሰፈር ጎሳ ደግሞ በዓመት አንድ ጊዜ ወይም ሁለት ጊዜ ወደ መካ ጣዖቱን ለማምለክ ይመጣል። በዚህ ጊዜ ግን ታያለ ላትና ዑዛ በእኔ ስጦታ በጣም ነው የሚደሰቱብኝ። ልዩ ስጦታን ይዤላቸው ይመጣው። አዎ ለምን አይሆንም? አንድ የሆነ ቅፍለት ቁረይሾች ላይ ችግር የሚፈጥር ከሆነ፣ ስለዚህ እነሱም ይሄንን ነበር የሚፈሩት። ምናልባትም ቁረይሾች የኛን ጣዖታት ላይ ጉዳት ሊያደርሱ ይችላሉ ይላሉ። ወይም የኛን ጣዖት ከካዕባ አውጥተው ይወረውሩብናል ይላሉ። ምክንያቱም በስተመጨረሻ በዓመት አንዴ ወይም ሁለቴ ወደ መካ ስለሚሄዱ ወደ ጣዖታቻቸው እኛን ለመንካት የሚዳፈር ጎሳ ካለ የነሱን ጎሳ ጣዖትን ከመካ ወጥተን እንወረውርባቸዋለን። አዎ በትክክል ይሄንን ነገር ሁላቸውም እንደተረዱት ከትን ቀናትም በኋላ ለጉዞ ተዘጋጁ። መንገዱ እኮ በጣም ረጅም ነው። የኔ ልጅ አትጨነቅ። አባዬ በቶሎ መለሳለሁ። ፍቃድ ብቻ ይስጡኝ። በብርድ ጊዜ የመን፣ በሞቃታማ ጊዜ ደግሞ ወደ ሶሪያ መሄድ ጀመሩ። መንገዳቸው ላይም ሽፍቶች ካጋጠሟቸው እንደዚህ ይሉት ነበር ይህንን አታቅም እንዴ? አንተ እኛ ኮ የአላህ ቤት ጠባቂዎች ነን። ይህንን ነገር እንደሰማም ዘራፊው እጅግ በጣም ይፈራና ይንቀጠቀጥና በጣም ትልቅ ስህተትን የሠራ ነው። ይቅርታ አድርጉልን ባካችሁ። ምንም አይደለም። ለወደፊቱ ግን ተጠንቀቅ። ያለምንም ስጋት ወደፊት ሂዱ፣ ያውም በፍጥነት በዚህም የተነሳ ከዓባው መካ ውስጥ በመኖሩም የተነሳ ቁረይሾች በሞቃታማና በብርድ ጊዜ ጉዞአቸውን እየተጓዙ መነገድ ጀመሩ። በዚሁም ሁኔታ መካ የቢዝነስ ቦታ ሆነች። ሰዎችም ደስተኞችና ሀብታሞች ሆኑ። በረጅም ጉዞ አማካኝነትም ቁረይሾች የናክል ትልቅ ዕድልን አግኝተው ከቀሪ ጎሳዎች በሀብትና በዒልም እጅግ በጣም ልቀው ሄዱ። ግንኙነቶቻቸውም ከተለያዩ አገራት ንጉሶች ጋርም ሆነ በነዚህ ረጅም ጉዞዎችም አማካኝነት የቴሌግራፊ አጻጻፍን ተማሩ። ከዛም በኋላ በዚሁ አማካኝነት ቁርአን እንዲጻፍበትም ተደረገ። ይህንን አጻጻፍ በብርድና በሞቃታማ ጊዜ በሚሄድ ሰዓት ነበር የተማርኩት። ሐሽምም ወደ አላህ ከሄዱ በኋላ ይሄ በሞቃታማና በቀዝቃዛ ጊዜ የሚነግዱት ግን ቀጠለ። ይህንን አጻጻፍ በሞቃታማና በቀዝቃዛ ጊዜ ለንግድ ስንሄድ ነበር የተማርኩት። ሐሽምም ወደ አላሁ ስብሓንሁ ተዓላ ከሄዱ በኋላ በሞቃታማና በቀዝቃዛ ጊዜ የሚነግዱት ንግድ እንደቀጠለ ነበር። በዚህም ሁኔታ ከጥቂት ዓመታት በኋላ መካ ይህን አክል ትልቅ የቢዝነስ ቦታ ሆነች። የየመን አስተዳዳሪም አብርሃ የሚባለው በዝሆን የታገዙ ወታደሮችን በመያዝ መካ ላይ ጥቃት ለማድረግ ወሰነ። ይህንንም አወጀ። የአላህን ቤት እኔ አፈርሰዋለሁ አለ። ምክንያቱም እሱ ፍላጎቱ የነበረው ከመካ ይልቅ የመን የቢዝነስ ቦታና የቢዝነስ ሴንተር እንዲሆን ነበር ፍላጎቱ። ያን ጊዜም አላሁ ሱብሃነሁ ተዓላ ለረሱላችን ሰለላሁ ሌ ወሰለም የነቢይነት ትእዛዝን እንዳስተላለፈላቸው እነዚህ ቁረይሾች በብራቸውና በሀብታቸው ተመክተው እሳቸውን መቃወም ጀመሩ። ያን ጊዜ ነው አላሁ ተዓላ ሱረቱል ቁረይሽን አውርዶ እነሱ ይህንን እንዲያስታውሱ አደረጋቸው። በራብና በጥመት እየሞቱ ሳለ አላሁ ተዓላ ከራሱ ቤት ባሻገር ትልቅ ደረጃን ሰጣቸው የሚከበሩበትም ጭምር። ቁረይሾች ምንጊዜም ወደኔ ቤት መምጣት ይችላሉ። ይሄ ደግሞ ሱረቱል ቁረይሽ የወረደበት የኋላ ታሪኩ ነው። አቡ ሃዲ፣ እስቲ ያንን ሱራ አሰማን ባክ በነቢያችን ላይ የወረደውን

እስቲ አሁን ደግሞ ሱራዎችን በሲኒማቲክ መልኩ ለመረዳት እንሞክር በቀላል መንገድ። ከሁሉም በፊት መረዳት ያለባችሁ እዚህ ሙሉ ሱራው ላይ አላሁ ተዓላ ቁረይሾችን እያናገራችሁ አይደለም፣ እንደውም ስለ ቁረይሾች ነው እየተናገረ ያለው ማለትም እንደ ሦስተኛ ወገን ሰዎች ሁነው ማለት ነው። ይሄ በጣም ምልክት ነው፣ በአንድ ሰው ላይ ማኩረፍ ወይም መቀየም። ልክ አብዛኛውን ጊዜ እኛ ከሰዎች ጋር ስንጣላ ስንቀያየም እንዴት ነው የምናደርገው? ለሌላ ሰው ነው የምንናገረው። ንገረው ለሱ ፊት ለፊቴ እንዳይመጣ፣ እኔ እሱን ማናገር ደስ አይለኝም። ስለዚህ ይሄ ሶስተኛ ወገን ማለት ነው። አላሁ ሱብሐነሁ ወተዓላ ሙሉ ስራው ላይ እንደ ሶስተኛ ወገን አድርጎ ነው ስለ እነሱ የሚናገረው። ሁለተኛው ነጥብ ደግሞ መረዳት ያለብን እዚህ ጋር ስለ አንድ ሰው አይደለም እየተወራ ያለው፣ እንደውም ስለ አጠቃላይ ህዝቡ ነው እየተነገረ ያለው ስለ ቁረይሽ ጎሳ። ምክንያቱም የመጀመሪያውና ሁለተኛው አያ አንድ ላይ ስለሚመሳሰሉ ስለዚህ በአንድ ላይ ለመረዳት እንሞክር። ማለትም አላሁ ሱብሓነሁ ወተዓላ ቁሬሾችን የብርድና የበጋን ወራት ጉዞ ሊያላምዳቸው ይህንን ሰራ። ይሄ አሁን ከላይ ከላይ ስናወራ ነው። አሁን በትንሹ በትንሹ ደግሞ እስቲ ወደ ውስጥ ገባ እንበል ስንመለከት መለከት እዚህ ጋር ኢላፍ የሚለው ቃል ምክንያቱ አንድ ነገር ስንላመድ፣ የአንድ አንድ ነገር ተገዢ ስንሆን፣ ልክ ሙቀት ይሁን ቅዝቃዜ ይሁን ዝናብ ይሁን ቢሮ የግድ መሄድ አለብን በሚል ራሳችን እናላመዳለን። ልክ ሰዎችን የሚያጓጉዝ ታክሲም ይሁን አስር ሰው ጭኜ መሄድ ፈልጋለሁ ብሎ ካለ ያ ልምድ ይባላል። ልክ በማንኛውም ስራ ቂጣ ጋጋሪዎች ለምሳሌ በሺ የሚቆጠር ቂጣ ዛሬ መጋገር አለብን ብለው ካሉ ራሳቸውን ያላመዳሉ ማለት ነው። ስለዚህ ቁረሾችም በብርድና በሞቃታማ ጊዜ ጉዞ መሄድን ተላመዱ፣ ልምዶ ናቸው። ስለዚህ ሁለት ጊዜ ተላመዱ ተላመዱ ይላል። አብዱል የእኔ ወንድም ምን ያህል ብርድ እንደሆነ አይተሃል። ነገር ግን እኮ በጣም ደስ ይላል። በብርድም ቢሆን ለነገሩኛ ለምደ ነው አልኮ። መጀመሪያ ላይ ስታዩት ላም ትታያለች። ላምን ነው የተጠቀመው። ሁለት ምክንያት አላት። የመጀመሪያው ምክንያት አግራሞትን ነው የሚያጭረው። አላሁ ተዓላ እያለ ያለው በመገረም ነው። ይህን አክል እጅግ በጣም ልምድ ሆነባቸው ጌታቸውን እስኪረሱ፣ የመጀመሪያው ነገር ሁለተኛው ደግሞ ልምድ ሆነባቸው ቁረይሾች በብርድና በሞቃታማ ጊዜ ጉዞ መሄድን። በዚህ የተነሳ ምን ማድረግ ነበረባቸው? ጌታቸውን መገዛት ነበረባቸው። ሊገዙት ይገባ ነበር፣ የዛ ቤት ባለቤት የሆነው የካዕባ ባለቤት ለሆነው ለቤቱላህ ባለቤት ለሆነው ስለዚህ ወደ አያቱ ስንመለስ ደግሞ እናምስናይ ርሕላ ማለት እዚህ ጋር ጉዞ ሲሆን ሽታ ደግሞ ቅዝቃዜ አሁን የሚያሳስበው ነገር አላሁ ስብሓነሁ ተዓላ እዚህ ላይ ለምን እንደዚህ አለ በቅዝቃዜና በሙቀት ጊዜ ልምድ ሆነባቸዋለ አላሁ ተዓላ እኮ በሙቀትና በቅዝቃዜ ጊዜ ማለት ይችል ነበር ነገር ግን ለምን እንደዚህ ተባለ በቅዝቃዜና በሞቃታማ ጊዜ ለምን ሆነ እኛ ላይ ኮ ቅዝቃዜው በጣም ቀላል ነው ምንም ሳትሰጉ ወደ ፊት ሂዱ ያውም በፍጥነት እዚህ ላይ መረዳት ያለብን እጅግ በጣም ደስ የሚለው ነገር በቅዝቃዜ ወቅት ቀኑ እጅግ በጣም ያጥራል፣ ምሽቱ ደግሞ ይረዝማል። ብዙ ሰብሎች፣ አዝመራዎች ምንም አይበቅሉም። የአብዛኛውን ሰዎች ስራም ይቀዘቅዛል። ያን ጊዜ ስርቆትና ዘረፋም ይጧጧፋል። ስለዚህ የቅዝቃዜ ወቅት እጅግ በጣም አስቸጋሪ ቢሆንም አላሁ ተዓላ ግን እናንተን ጠበቃችሁ ከሁሉም ፍርሃት፣ ስጋት ነጻ እንድትሆኑ አደረጋችሁ፣ ስራም ሰጣችሁ። በዚህ የተነሳ እነሱ ምን ማድረግ ነበረባቸው? መልሱንም አላሁ ተዓላ በሶስተኛ አያት ላይ እንዲህ ይለናል። እናንተ ያን ጌታችሁን መገዛት ነበረባችሁ። ያንን ጌታችሁን የካዕባ ጌታ የሆነውን ልክ መጀመሪያ እንደነገርኳችሁ እነሱ ከመካ የመን፣ ከየመን ደግሞ ወደ ሶሪያ ነበረ የሚጓዙት። መንገዱም እጅግ አስቸጋሪና ሽፍቶች የሚበዙበት ነበር። ግን እንዲህ ይሉ ነበር አታውቁም እንደ ይሄን እኛ ኮ የአላህ ቤት ጠባቂዎች ነን እኛኮ ቤቱላ አለን እኛኮ፣ የአላህ ቤት ጠባቂዎች ነን ይሉ ነበር። በዚህም የተነሳ የትኛውም ሽፍታ አያስቸግራቸውም ነበር። ስለዚህ እነሱ አላህን መገዛትና የአላህን ቤት ምክንያት አድርገው መገዛት ነበረባቸው ጌታቸውን ጣዖታትን ሳይሆን። የእኛን ዱዓ ጌታችን ድረስ አድርሱልን ይው በል ስሙ ከፍ ይበል። እዚህ ላይ ደሞ ፊ የተጠቀመበት ምክንያት የነገሩን ክብደት ለማሳየት ነው። አላሁ ተዓላ ያም ባሪያውን እጅግ በጣም ትልቅ ኒዕማ ሰጥቶታል። ትንፋሹ ይመጣል ይሄዳል፣ ሙሉ አካሉ እየሰራ ነው። ነገር ግን እሺ፣ ጥሩ አንተ አላመሰግንም ካልክ፣ ጥሩ አመስገኝም አይደለህም፣ ምንም አይደለም። ነገር ግን ቢያንስ ቢያንስ እንኳን ይህን ኒዕማ እንኳን አታስታውስም? የአላህ ቤት ጠባቂ ነኝ የርክ ስትጓዝ የነበረውን እቺ ይፋ ይሄንን ነው ግልጽ የምታደርግልን። ከዚህም በኋላ ሰላ ስትሰግዶ እና ይሄንን አያት በምትቀሩ ሰዓት ይህንን ማስታወስ ነው ያለባችሁ። ይሄ ማለት የደስታ ነገር ሳይሆን አንድ ከበድ ያለ ነገር የያዘ ነው። አላሁ ተዓላ ውለታሁን እያስታወሳቸው ነው። እንደዚህ መሆን የለበትም። ስትቀሩ፣ አይደለም አይደለም አይደለም፣ እናንተ እየጨዋችሁ ክብደት እየሰጣችሁት ነው መቅራት ያለባችሁ። ከበድ ያለ ንግግር ነው። ትግር ትገርማላችሁ አላሁ ተዓላ ይህን ሁሉ ውለታ ውሎላችሁ ይህን ሁሉ አድርጎላችሁ እናንተ ደግሞ እሱን ትረሳላችሁ። እናንተ ማድረግ የነበረባችሁ እሱን መገዛት ነበር፣ ያንን ጌታችሁን ስሙን እየጠራችሁ ሀብታም የሆናችሁበት። የካባ ጠባቂዎች ምንጊዜም ወደ እኔ ቤት መምጣት ይችላሉ። የረሱላችንን ሰለላሁ ዐለይሂ ወሰለም ሲረት በምናይ ሰዓት ሙሉ ህይወታቸውን ነው የምናየው። የኢብራሂም ዓለይሂ ሰላምን ህይወትንም እናያለን። ያን ጊዜ ምን እናንተ ታውቃላችሁ ሁሉም ነገር እንዳለ በሶስተኛው አያት ላይ ነው ሚስጥሮ የተደበቀው ረሱላችን ሰለላሁ ዐለይሂ ወሰለም ሙሉ ህይወታቸውን ያሳለፉበት አንድ ሰው ጌታውን መገዛት እንዳለበት በተውሂድ ውስጥ እየኖረ አንዱን ጌታውን እንዲገዛ በአላህና በባሪያው መሀል ማንም የለም ሰው እጁን መዘርጋትና ጌታውን መለመን ብቻ በመሀል ማሰብም አይጠበቅበትም የኔ ነገር ጌታ ድረስ ይደርሳል ወይስ አይደርስም ብሎ ምክንያቱም ጌታ የፈጠረው እሱ ነው ስለዚህ በጣም አስፈላጊ አያት ነው። የተውሒድን ምክንያት የሚያስረዳን ለእኛም ይህንን የሚነግረን አንዱን ጌታችንን አላሁ ስብሓንሁ ወተዓላን ብቻ መገዛት እንዳለብን። ስለዚህ ሦስቱንም አያቶች አገናኝተን ደግሞ ምን አይነት ምክንያት ነው የሚሰጠን? አላሁ ተዓላ በመገረም እንዲህ ያለ ነው። ቁሬሾች በሞቃታማና በቅዝቃዜ ጊዜ ጉዞ ይህና ክል ልምድ ሆነባቸው ጌታቸውን እስኪረሱ ድረስ እነሱ ማድረግ የነበረባቸው ጌታቸውን መገዛት ነበር። ያንን ጌታቸውን የዚህ ቤት ባለቤት የሆነው አሁን እዚህ ጋር የሚያሳስበው ነገር ቁረይሾች እኮ ይህንን መናገር ይችሉ ነበር። ምንድን ነው የትኛውን አላህ ነው የምንገዛው? የትኛው አላህ እኛ እኮ ከዕባ ውስጥና ውጭ 360 አውታትን ቁጭ አድርገናል። እስቲ ነገሩን የትኛው ነው የምንገዛ ሲሉ አላሁ ተዓላ መልሱን በአራተኛው አያት ይሰጣቸዋል። ምንድን ነው አራተኛው አያት፣ አመሁም ምን ጁ ወአመነሁም ምን ኸውፍ እዚህ ላይ አሁን አላዚ የሚለው ለትውውቅ ነው። አላሁ ተዓላ እራሱን ነው እያስተዋወቀ ያለው። ያ ጌታችሁ፣ የትኛው ጌታችሁ? ለእናንተ ቀለብን የሰጣችሁ እናንተ በተራባችሁ ጊዜ። ጁው የምትለዋ ምክንያት ደግሞ እጅግ በጣም የተራቡ ለማለት ነው፣ በጣም የተራቡ። ሆፍ ማለት ፍርሃት፣ አደጋ። ልክ ቁረሾች ፈርተው እንደነበሩት መንገዳችን ላይ ዘራፊዎች ያገኙን ይሆናል እያሉ። እሽ ጥሩ፣ አሁን ይህን ሙሉን አያት በአንድ ጊዜ ለመረዳት እንሞክር እስቲ። ቁረይሾች እጅግ በጣም ዝንጉ ሆኑ። በሞቃታማና በቅዝቃዜ ጊዜ ልምድ ሆነባቸው ጉዞን መጓዝ፣ አስቸጋሪ ጉዞ ነበር። እነሱ ማድረግ የነበረባቸው ጌታቸውን መገዛት፣ ያ ጌታቸው እነሱ እጅግ በጣም በተራቡ ጊዜ ቀለብን ይሰጣቸው፣ ያ ጌታቸው ደህንነት እንዲሰማቸው ያደረጋቸው፣ እጅግ በጣም አደጋ ውስጥ ነን ባሉ ጊዜ፣ ልጆቻችን በራብ እየሞቱ ነው፣ እባክህን እዘንልን፣ እዘንልን። አሁን መረዳት ያለብን ይሄ ኮ ከ1400 ዓመት በፊት የነበረው ሱራ ነው ልትሉ ነው። ይሄ እኮ ስለ ቁረሾች ነው የሚያወራው፣ ለኛ ምን ይጠቅመናል ልንል ነው። እኛ እስከዚህ ምንድነው የምንማረው? ምክንያቱም ቁርአን የአላህ ቃል ነው፣ ለሁሉም ዑመት እስከ ቅያማ ቀን የሚገለገልበት ጭምር ነው። በዛሬው በእኛ ህይወታችን የሚያገናኘው ይሄ ነው። ሱረቱል ቁረይሽ አንድ መስታወት ነው ለኛ። አላሁ ተዓላ ለእናንተ ኒዕማን በሰጣችሁ ጊዜ እናንተ ደግሞ ዝንጎች ስትሆኑ እንዲሁም ወደ ቁሬሾች መንገድ በሄዱበት ስትሄዱ ለምሳሌ ያክል ከዛሬ 5፣ 10፣ 15 ዓመት በፊት ምግብ የምትበላበትን ሳህን የመግዛቱ አቅም እንኳን አልነበረህም። ምናልባትም ያኔ በክራይ ቤት ውስጥ ትኖር ነበር። ዛሬ ደግሞ የራስህ ቤት አለህ። ምናልባትም አልባትም አንተ ማግኘት ያለብህን ትምህርት ሳታገኝ ይሆናል ያደገው ነገር ግን ያንተ ልጆች ከአንተ በላይ በጣም ጥሩ ትምህርትን እያገኙ ይሆናል። ስለዚህ አላሁ ተዓላ ያንተን ህይወት እንዲመችህ አድርጓል እና ምንድን ነው አንተ ፍላጎትህ? ስለዚህ አንተ ማድረግ ያለብህ ጌታህን ማወቅ፣ የጌታህን ስሞች ማወቅ የእሱን ነቢያቶች ማወቅ እንዲሁም ኪታቦችን ማወቅ ነገር ግን እኔና እናንተ ምንድን ነው እያደረግን ያለ ነው ገንዘብ ስናገኝ በቃ እስቲ ተለቅ ያለች መኪና ልግዛ እናም አንድ ከተማ ላይ ደግሞ የሆነ ቤትም ለስራ ወይም ልግዛ አንዳንድ ላይ ተጨማሪ ሌላ ለኪራይ ይሆናል በጣም ብዙ ገንዘቦችን ስናገኝ ደግሞ ጭራሽ ኃላፊ ኃላፊም ያጫውተናል ገንዘቡ አለኝ ስለዚያውን ደግሞ ኃይል ያስፈልገኛል እኔ እናንተ ጉደን እባላለሁ ስለዚህ ለምርጫ ነው የቆምኩት በዚህም መሰረት አላሁ ሱብሓነሁ ወተዓላ ቁረይሾች ላይ አግራሞትን ሲጭርበት፣ ይሄ ደግሞ እንደኔ አረዳድ ከሆነ አንድ ቀን አኼራ ሜዳ ላይ እኛ ላይም ሊገረሙብን ይችል ይሆናል። ምን አይነት ሰዎች ናቸው የሚበሉት ተሰጥቷቸው፣ የሚጠጡት ተሰጥቷቸው፣ የተሻለ ህይወት ተሰጥቷቸው፣ የተሻለ ከተማ ላይ ተወልደው፣ ነገር ግን የፈጠራቸውን ጌታቸውን ረሱ። ወደ ልጆቻችሁና ወደ እናትና አባታችሁ እስቲ ተመልከቱ። በእናንተና እዛ ጋዛ እየሞቱ ባሉ ልጆች መሃል ያለው ልዩነት አንድ ነው። እነሱ ጋዛ መወለዳቸውና እናንተ ደግሞ እዚህ እናንተ ዘና ብላችሁ ቪዲዮን ታያላችሁ። እነሱ ግን በስርዓት እንኳን መተንፈስ አልቻሉ። ስለዚህ እናንተ ይሄንን ኒዕማ ልታገኙ የቻላችሁት በአላሁ ሱብሐንሁ ወተዓላ ብቻ በሱ ራህመት ብቻ ነው። ስለዚህ ማድረግ ያለባችሁ ጌታችሁን ማወቅና የሱን ቃል ማንበብን። ምክንያቱም ያለንባት ህይወት እጅግ በጣም አጭር ናት። አይታወቅም መቼ ጥሪ እንደሚደርሰን። ስለዚህ አላህ እናንተን ከማስታወሱ በፊት እናንተ አስታውሱት።